ሰላም አለይኩም ወረህመቱላሂ ወበረካቱ የቻናሌ ቤተሰቦች እንደት ናቸው? ሰላም ናቸው? የእኔ ደህና ነኝ አልሀምድሊላሂ። እስኪ ላይክ፣ ሸር፣ ሰብስክራይብ ያረጋችሁ ግቡ። እንዲሁም ክርስቲያኖ በነሽ ሰላም፣ ሰላም ብያለሁኝ። አንቀሳቅሱት እናንተ ቻናሌ ምንድን ነው? እንደ ካምፓኒዮን ፕሌስ ፕሌሽር። አረ እዚህ የልጅ አሟሟት ምንድን ነው እናንተ? ኢና ሊላሂ ወኢና ኢለይሂ ራጂዑን ይህንን ላኪን ብሬክስ የሚሉት ልጅ እዛው ተሰትሮ ቢቀመጥ ይሻላል። ሊመጣ ነው ምናምን ምናምን የሚባል የሚንበጫበጭ ወሬ ሳምቻለሁ። ለምንድነው ሄ ልጅ ሳልተያዘ የለመደ ልማድ ያሰርቃል ተማድ ይባላል በልበል ስለሚለው አሁን እንዳይገለው ሄንኛውንም ማለት ነው ታላሰሽሽቡ ሄንኛውንም አሁን ወደ ህግ ወደዚያም ወደዚህም አመለከታለሁ ብሎ ብሎቲል ብሬክስ እንደሞ ይገለዋል ወላሂ። እሱ በቤቱ በልቶ በእጁ በልቶ ጠጥቶ አህለን ወሰህለን እትቀበል ብሎ ተቀብሎት የሰው ልጅ ቤቱን ክፍት አድርጎለት ሚስትህል ቀማህ ብሎ መግደላለ። እንዲ እንዴ! ይህን ወንድም፣ የመጣህበትን እረሳኸው። እንደ ለምንድን ነው የሀገራችሁ ሰው ግን? ወላይቺ አዚዛ ትክክለኛውን ተናግራለ። የሀገራችሁ ሰው ራዮች ትትመጡ ወላይ ሴቶችም ወንዶቹም በየገደል ስር ላይ ተሽጣችሁ ተሽጣችሁ ሬሳችሁ ብዙ ነገር ታይቷል። እዚህ ትደርሱ እኔ ብዙ ቦታ ላይ እነዚህን ነገሮች አይቻለሁኝ። ብዙ ዝም ጅዳ ላይ ማለት ነው። እባካችሁ ላላህ ብላችሁ እንደውም በፈጠራችሁ፣ በቃ አላህን የማታውቁ በፈጠራችሁ ጌታ ሬሳው ሀገር ላይ ነው ያላችሁት ወላሂ እኔ አላቅም ብቻ እኔ በዛ ስም ሆነ ዘበዶች ቤት ሂጄ አንድ ክፍል ተከራይቶ ገና ትንስዬ ነው ወላሂ እኔ አስራ ስምንትም አይሞላ ኧረ አስራ አምስት ነው የሚሆነው ገና ጩጬ ነው መቷል ተመንጣቱ ፍየል ተመድረሷ ቀጠል ማቀንጠሷል ያ ልጅ አሁን ያ የተቀበለው ልጅ ለሱ ልብስ ሊገዛ ሄዴ ታው እንዳትወጣ ብያዋለሁ። ያም ልጅ ነው ገና ጨናያ፣ እሱም ደግሞ እንደዛ ሆኖ አግብቷል ሚስትር ጉዝና ጣይፍ ነው የምሰራው። ንገራችሁ ወላሂ አዚም ያ ለዛ በአማካ ልብስ ሊገዛ ሄዴ ተያዘ ባይ፣ ይሄኛው ደግሞ በሱ ትክ ቤቱ ተገባ እህቶቹን ምናምን አመጣሱ።

ሌሎች መጡ። እኔ ደግሞ ታክለፈልፈኝ ረፍት ብዬ ሄጃለሁ። ጡሉ ጡሉ እያልኩላችሁ እናቴ እዛ ነው የሄድኩት። እንደው ያልመሰለ ነገር አጋጣ። እንዲ በአሁን ሰዓት ባልሰራሁት፣ ባልበላሁት፣ ባልጠጣሁት እኔዲ ያልገባ ነበር ዛሬ ማለት ነው። ጎይ ያሴ ልጅ ፈሽን ዝጊ። እንደው እረፍት እንዲያምርሽ እያልኩኝ። አልኩኝ። እና እባካችሁ ሰዎችዬ ለአላህ ብላችሁ በፈጠራችሁ ጌታ መታችሁ እዚህ ይሄን የምትሰሩትን ስራ ወደ ጎን ጀንባችሁ አፈር መስራችሁ ብትሰሩ ይሻላችኋል። ይሄ የምትሰሩት የምታደረጉት አረካት በጣም ባለጌ ስራ ነው። እኔ ይሄ ቴዲ የሚሉት ልጅ አሁን አይደለም ማቀው ብሬክስ ብሎ ኢትዮጵያ ተጀመር ጀመረ ነው የማውቀው። ብሬክስ ጋራ ማለት ነው ረጋ ያለ ንግግሩ አደብ ያለው። በቃ እኔ እንጃ፣ እኔ ክፉ ስራ ይሰራ ይመስለኝ። ዝም ይልዝ ነው። ይዛቱን ታዩ ማለት ነው። ረጋ ያለ አደብ ያለው ጎበዝ ልጅ ይመስላል። አንተ ይህ ሰው ሚስት ተመታምረህ እሷ እኮ

ይሄ ሙህ ሰርቶ አየባጀ ይበት ብለህ አሰርተኸው ሙህን ወደ ስደት ዓለም ትትወጣ ማንኛችሁም ትትሆኑ፣ እኔ መሰለን የራየ ብዬ ብቻ መናገር አይደለም። በብዛት ግን ይህን ነገር የምትጠቀሙ ጩቤ ምናምን ነገሮች የምትጠቀሙ ራዮች ናችሁ። ነገርህ እኔ ብዙ ጊዜ አይቻችኋለሁ እኔ መርዝነህ ቢላዋ መዘህ ትሮጣለህ ትመጥበህ ማነህ እናንተ ሀገርህ መሰለህ እንደ ያሚ ይሄን የምንኖረው እኮ ህጋዊ ሀገር ላይ ነው ሀገርህ ይገልደ ለግዴል እንኳን የማይባልበት ሀገር ይሄን ያህል ዓመት የታሰር ይወጣል ነው በዛ ላይ ሞያ ለምዴት ትወጣለህ ባቤ ተጠንቀቅ እያንዳንዳችሁ አሁንም ይሄኛውን ልጅ እናቲቱን እንደው ሰብሩ ነው አይስጣት፣ ሌላ አይደለም፣ እንደው ስብሓነ ወተዓላ ሰብር ይስጣት። እሱ ዝሬ ሰው ተኝቶ እሷ እዛ ትተሰቃይ ታይ እንደው አፈር እንኳን ታይቀምስ ልዩ እንደዛህ አድርገህ ማኖርህ እንደው የመጨረሻህን የገሃነም አላህ ያድርገው። በቃ አይንህ እያየ ቆመጥ አይንህ እያየ ሰይፉን ራስህ ላይ አድርጎ ግዝግዝ አድርጎ ነርህህን ማውጣት። ይህን ልጅ እንደዚህ አድርገህ ገለኸዋል። እና በጣም ባደርጌ ናችሁ። በጣም ተቀብሎ በቁም ነገር ቤቷ አህል እነሱ አለን ብሎ ተፈተል ብሎ የተቀበለው ጓደኛህ እንዲያው ያንድ አካባቢ በብለው ላይ እንደውን ያላቀ ምን አይነት ትርጉም እንዳላችሁ ብቻ የራያ ልጆች እኔ አላቅም። ወላይ በጣም ይከብዳል። ሀያ ያስፈልጋችኋል። ሀያ የራያ ልጅ የዚህ ድፍቲ ምንድ ናቸው የሚባሉ እነሱም፣ የእነሱ ጎን ላይ ስለሆኑ በቃ አንድ ናቸው። የፈለጋትን ሴት ያችን ሴት ተላገኘ ካላሰው መጋደል ነው ስራችሁ ሄክለካን ሰው ገድልክና ወንድ ልትባል ነው? እኔ በኔ ተነሳ ሰው ገድልክና ኔ ላፈቀርህ ነው? እኔ የምፈልገውን ሰው ገድለህ እኔ ልትወስድ ያንተ ሙታ ነው። ቆማህ ሐለየ ነው የማሄደው። ዋላሂ አንዴ እኔ እዛ ሀገር ላይ ልንገራችሁ። የመጀመሪያ ሀጅ ታደርግ እዛ ሀገር የዛሬ ስንት አመት ነው? እናንተ የዛሬ አስራ አራት ዓመት አስራ አምስት ዓመት ይሁዱ አላውቅም። ብቻ የዛን ጊዜ እኔ ቁጥሬማ እንደሰጠብኝ አላውቅም። እኔ ሀጅ ላይ ሆኜ ደወለብኝ የሚለው አላውቅም። ያኔን ወንድም ዜ ና አልኩት። እኔ ያቅሻለሃል? የት አግኝተኸኝ? እንደዚህ እንደዚህ ያቅሻለሃ? እኔን? አዎ፣ አረላላ ብለህ አላውቅህም። ኔ ወንድም ቁጥሬ ነው የሰጠህ ሰው ማን ነው? አንቺ ምን አቅባሽ ወንድ ነው የሚያገባኝ። እኔ ሌላ ሰው ማን ያገባኛል? እንደውም የሚያገባኝ የመካነ ሰላም የመቅደላ ሳይንት ልጅ አማራ ነው የሚያገባኝ አልኩት። ኢላ ተኔ ሌላ ወንድ አይነካሽም ማለት አረባ ቀር አልኩት። ወላሂ ሀጂ ላይ ሆነት እንደ አንተ ኔም ብነካ የኔን ጨርቀ ጫፍት ነካ ወንድ አንተ አልኩት። አያቀኝ አላቀው ወላሂ አያቀኝ አላቀው ጥቁር ቀይ ልሆን እኮ አያቀኝ አረክ

እኔ አላቀ ቢላው አንግተው ነው መሰለኝ እናቶቻቸው የሚወልዷቸው? እንደው እናቶቻቸው ባቃቸው ባወኳቸው፣ ወላ ቢላዋ ትራስኪያቸው አድርገው ነው ወላ አንገታቸው ላይ አብተው፣ ወለ ትጥቃቸው ላይ ሸጉጠው የሚወልዷቸው? ላይላ ይለላ መሐመድ ረሱላላ። ምን ነካችሁ? እብድ ናችሁ? ምንድን ናችሁ? አፈበል አፈበያለ እንዲሁም ክርስቲያን አጥራቹ ይቀርባል ይቀርብያለ። የዚህን የልጅነት አላህ ካለች በህይወት መጥኖን ይስጣት ሶብሩን ያጠጣት የሶብሩን አላህ ያጠጣት። እንኳን ሞቱ እንቅልፉ የሚያሳሳ ልጅ ነው ወላሂ፣ እንቅልፉ የሚያስደነግጥ ልጅ ነው። አዴብ ያለው ስነ ስርዓት ያለው በዛ ሰሞን ፊት ተበላሽቶ ምን ብሎ ምን ብሎ